ው እና ውድ ቤተሰቦች አዲስናቸው። ሰብስክራይብ እያደረጋችሁ ካበረታታችሁን ቤተሰብ ዛሬ የመጣ ነው። ይህ ሁለት ቀን ጠፋ ብለናል። ማታ ዝም ብዬ ቪዲዮ ዝም ብዬ አስደብረ ይሰራል እንጂ እና አንጠፋም፣ አንጠፋም ምንሉ ጭራሻችን ደግሞ ስለዚህ፣ ዛሬ የመጣ ነው። ተስማሚ በሚያሳዝን ማለት ነው። በጣም በርግጥ እያዘኝ ያለው ተሰምቶኛል። ማሜ ደግሞ የራሱ ውሳኔ ነው። እሱም ደግሞ ምን አለ መሰላችሁ ተነግራችሁ እነግራችኋለሁ። ምክንያቱም ይህን የማደርግበት እራሴ የወሰንኩን ነገር ስለሆነ ያው ላይሮ በዚህ ውሳኔ አልተስማማችሁ እኔ ኪና ተስማምቻለሁኝ። ይቅርታ እና ዝሮ ዝሮ የተስማማንበት ነገር ነው። ለዛው አልተስማማችም። ምክንያቱም ያው የከተማው እዚህ ያለው ኑሮ ያው ትንሽ ከበድ እንዳለ የቱ ነው አንድ በገብሩ አንድ በምኑ እያለ ከዚህ ሁላ ሽግ የለበት ሰላም የሆነበት አገር ያው እመሄድ እየረኳት ነው። እሱም ያው የተወለድኩበት አገር ቦረና ልወስደው ታስቢያለሁኝ እዛ ለመኖር ማለት ነው። እና እዛ ሄደን ያው ኑሮ ምክንያቱም እዛ ቀላል ነገር መኖር ይቻላል። ምክንያቱም እርሻ እርሾ አርሶ የሚኖርበት ስለሆነ ከአመት አመት ነው ይሰራል። አንድ ከታረሰ ከአመት አመት የሚደርስበት አገር ስለሆነ፣ እዚህ ግን ያው እንደምታወቅ ሁሉ ነገር ያው ተሸምቶ ተገዝቶ ምን ተብሎ ስለሆነ ስለዚህ እዛው ሄደን አንድ አካባቢ ያለየኩል እኳን እየታረስ መኖር ይቻላል። ስለዚህ እዛ እንግባ ነውያውፋቻራ እሷ ደግሞ በዚ ጉዳይ አበስማማ ብላለች። ግን እኔ ያው ወስኜበታለሁኝ። እስኪ እናንተ ደግሞ ምንድን ነው አስተያየት የምትሰጡት በዚ ጉዳይ ላይ? ያው እኔ ዞሮ ዞሮ አንድ እሚሄን አቀጀበት አስበበት ነው አሁን የሚሄደው። ያው ሌሎ ደግሞ አይሆንም እያለች ነው። እስኪ ምን ትያለሽ እንጂ

እዚህ እንኑራ ብለን ብቻ መወሰን ነው። ምክንያቱም እኛ እንዳዋጣ እንደምንኖር እንዴት አድርገን መኖር እንደምንችል ነው እንጂ ከዚህ ሀገር ሌላ ቦታ ላይ የምንሄድበት ምክንያት ያ ሳይሆን፣ የተሻለ ደግሞ ለመኖር ተብሎ ነው እንጂ ሌላ ነገር እኮ አይደለም። እዛ ደግሞ ምን የሚያሳስብ ነገር የለም። ነጭ ጤፍ ያለበት ሀገር፣ የፈለሽ ነገር ማግኘት የምትችልበት፣ አርሰሽ የምታገኝበት ሀገር እንደፈለሽ፣ ስለዚህ ሰላም ያለበት ሀገር

ለማለት ከእኛ ጋር ከልጅ ጋር ከሌጋ ጥሩ ህይወት ጥሩ ቤተሰቡን እንድንኖር ከፈለግ ሀቂቃተን እዚሁ ነው የምንቀመጠው። ለምን አልሐምዱልላ ቤት አለን ምንበላው ማለን። ገና ለወደፊት ነ። እሺ፣ ፍራርቻ ጥሩ ነው። ወደፊት ምን ይመጣብኛል ማለት ታየ ጥሩ ነገር ነው፣ ግን ገጠር

ያን እንግዲህ እናመሻቸዋለን። ያው ኢንሻአላ ወደፊት ያው አይቀርም እኔ ማለት ነው በቃ እዛው ቦታ መሰላለኝ። ነው ቦታ እንዴ ያው ያው ዙር ዙር የሚሄድ ስለማይቀር አሳያቸዋለሁ ያለውን ነገር ስለዚህ እዛ ጋር ቤት እንሰራለን ነው ወይ እኔ እዛው እንሰራለን

አይደለም እኔ እኮ ሁለት አማራጭ እየሰጠሁ ነው። ወይ እኮ ታበር ስጡን እንበልና እዛ ውሃችን፣ ግቢያችን፣ መብራታችን ማማ አይ እዛ በጣም አይደለም። ስለዚህ መግባት

ማመም ከሆነ ማለት እ ትክክለኛ ደስተኛ ከልጆች ከኔ አለም ላይ ከፈለክ ቦታ አንሽጥ፣ እዛ ቆይ፣ አደም ቦታ እንሸጥ። ኮጤ ያለው እኔ ሱቄ ሳ አንተ ደግሞ ሌላ ተንቀሳቃሽ ስራ ትሰራለህ። ተንቀሳቃሹ ስራ ወጪውን እንትን ቢልልህ እሱ ደግሞ የሚሰራ የሆነ ነገር ይደረጋል። ዩቱባችንን ከራ መስራት በቃ ሶስት ስራ መስራት ይሄንን ታግለን ካላሸንፍ ነው ደሞ እዛ ሽንኩርት

ሌላ ቦታ ከንገባ ማለት ነው። ሌላ ቦታ ከንገባ ቤተሰቦች፣ ማማዬ ሀሳብ ይሄ ነው፣ የእኔ ሀሳብ ያው፣ የምትሰሙት እና የምትረዱት ደግሞ እናንተ ብትሆኑ ብላችሁ የምትረዱት ያው ነው። እኔ የምሆን ብላችሁ የምትገምቱት መልስ አታገኝም። አንደኛ የሚመች ቦታ እንዴት እንደሚመቻችላት መረጃ ይዤ እመጣለሁ ይሻላል። አካባቢ ያለውን ነገር የሰው አኗኗር